ኢትዮጵያ አመሰራረቷ ከሁሉም ሀገር የተለየ ነው ከሁሉም ሀገር የተለየ ፈልጋችሁ ልታገኙ አትችሉ ኢትዮጵያን የሚመስል አገር ከኖህ ልጆች እጣ የደረሰው የኛ አስገኝ። ከዛ በኋላ መጥተው የተደባለቁ ሰዎች የተዋህር ነው። ሰዎች በሙሉ በህግ እግዚአብሔር የኖሩ ናቸው። እዚህ እጣወት እዚህ ጋር ዛር እዚህ ጋር ጥንቆላ የሚያመልኩ ሰዎች ሊኖሩ ይችላሉ። እንደ መንግስት ግን በሰይጣን ስርዓት የኖረ መንግስት የላት የላትም። ሌላው ዓለም አብርሃም አባት ተመርጦ ቃል ኪዳን እስኪሰጠው ድረስ በዚህ በሩቅ ምስራቅ ያለ ሰው ሁሉ ጣዖት ነበር የሚያመልከው። እናታችን ቅድስት ድንግል ማርያምን ለማስገኘት የቃል ኪዳን መፈጸሚያ መስመሩ አባታችን አብርሃም በእግዚአብሔር ተመርጦ የተባረከው በኢትዮጵያዊ መልከጼዴቅ ነው። እስራኤላውያን በእግዚአብሔር ተመርጠው ህጉን መጠበቅ ሲሳናቸው ማስቀኛው ለእግዚአብሔር እኛ ነበርን። እናንተ እስራኤል ልጆች ለእኔ ለኢትዮጵያ ልጆች አይደላችሁም ምን ተብለው የመዳኛ ምልክትና ማስቀኛ ሆነን እንኖር የነበርን ሰዎች ነው። ስለዚህ ይህን ሀገር የመሰረቱ ሰዎች በእግዚአብሔር የሚያምኑ ናቸው። ቤተ ክህነቱ እና ቤተ መንግስቱ በጋራ ነው የሚሰሩት ስራቸው። ቤተ ክህነቱ ቤተ መንግስቱን ይቀባል። የተቀባው ንጉሥ በሰይፉ በኃይሉ ሀገር ድንበር ይጠብቃል። ቀቢው ቤተ ክህነት ነፍስን ይጠብቃል። መመሪያ ይሰጣል። ህግ ይሰጣል። ከህገ እግዚአብሔር ጋር እያገናዘበ አለማዊንም ህግ ይጽፋል። ፍትሐ ነገሥት ስጋዊና መንፈሳዊ አንደኛውን ስታዩት ያንን ነው የሚነግረን አይደለም። ልብ በሉ። ይሄን ማነሳው ለምንድን ነው? ይሄ ከኖህ ጀምሮ ከልጆቹ ጀምሮ እስከ አለፈው 50 ዓመት ይሄን ቤተ መቅደስ እስከ ሰሩት ንጉስ ድረስ የቀጠለ ስርዓት ነው። የዛሬ 50 ዓመት እዚህ ቁጭ ያልንበት ዩኒቨርሲቲና ተፈሪ መኮንን ትምህርት ቤት ሲመሰረቱ ለመጀመሪያ ጊዜ በኢትዮጵያ ትምህርት እግዚአብሔርን የሚያስወግድ ወንበር ተዘረጋ። አሁን በፈረሰ ስርዓት ውስጥ ኦርቶዶክስን የማይመስል የጥንታዊቷን ኢትዮጵያ የማይመስል አስተሳሰብ ያላቸው ሰዎች ስነ መንግስት የዘረጉበት ዘመን ነው ማለት። በዛ ላይ ሉላዊነት አለ፣ ይሄ ግሎባላይዜሽን የምንለው። ስለዚህ አገር ያለን ይመስለናል፣ እንጂ አገራችንን የሚመራው መንፈስ የሀያላኑ ሀያላን የተባሉ በቁስም በቴክኖሎጂም አድገው የእያንዳንዱን ሀገር መንግስት አማካሪ ልከውለት እነሱ በሚፈልጉት መንገድ የሚሰሩት መንግስታት በመላው አፍሪካ፣ በመካከለኛው ምስራቅ፣ በኤዥያ የተንሰራፋበት ዘመን ውስጥ ነው ያለን። በአካል አገራችን ቢመስለንም ስነ መንግስቱ፣ እሴቱ፣ አስተሳሰቡ፣ ርዕዩ፣ የትውልዱ ግብና ፍላጎት በሙሉ በሰማያዊው ስርዓት ላይ የተመሰረተ ሳይሆን ምዕራባውያን ባስተማሩ አረብ እስላም ከሆነ ደግሞ አረቡ ባስተማረው ላይ የተመሰረተ አረብና ምዕራብ የተካፈለን ሰዎች አንድ ቤት የምንኖርበት ሀገር ነች ኢትዮጵያ። ኦርቶዶክሳዊት ኢትዮጵያ የለችም። ቤተ መቅደሳችንን ለመስራት የምንለምነው ከሰው ነው። ስንሰራ ደግሞ በጥይት ተደብድበን በቃ ያው መሬት ሰሩ ተብለን የምንሾፍብን ሆነን አልታቃላቸው አላቸው ይሆናል።